አብዛኛው ባለትዳር የሚጣላው ተፈጥሮን። አንድ ሰው ከማግባቱ በፊት ሴት ምን እንደሆነች፣ ባል ወንድ ምን እንደሆነ ማወቅ አለበት። ታውቃላችሁ አይደል? አሁን ሴት ለምሳሌ የተፈጥሮ ግዳጅ አለባት። በወር በወር የለባትም። በዚያ ጊዜ ሴቶች ያማቸዋል። ጠባያቸው ሁሉ ይከፋል። ያንን ሳያውቁ መግበ እንዴት ወይ ሰሙን ጠባይሽ ይከፋል ማለት አይቻልም። ግዱን ያማታል። ይህንን ማወቅ ይገባል። የተፈጥሮ ልዩነትን ማወቅ ይገባል ይገባል። ሴቶች ምስጋና ወዳጆች ናቸው። ምስጋና ስለሚወዱ ሚስትን ማመስገን ነው ማለት ነው። ጨው የበዛበት ወጥ ብትሰራም፣ ዛሬ የሰራሽው ወጥ እጹብ ነው ማለት ነው ማለት ነው። ተሰደቧት፣ ግን ነገ እንጃ የምትጨምረውን እንግዲህ ማለት ነው። አጉል ነው። ስለዚህ ምንድን ነው? ሴቶች ምስጋና ስለሚወዱ ማመስገን፣ ወንድ ደግሞ ምን ምን ይፈልጋል? መታዘዝ ይፈልጋል አይደለም? መታዘዝ ይፈልጋል ማዘዝ ነው ለምን? የክርስቶስ ምሳሌ ራስ ስለሆነ መታዘዝ አለበት ማለት ነው። ስለዚህ ባል ሲታዘዙ ይወዳል፣ ሚስት ሲያመሰግኗት ሲንከባከቧት ትወዳል። አሁን የዛሬው ባልና ሚስት ዋና ጥዋው ምንድን ነው? ጊዜ አይሰጠኝም ጊዜ አይሰጠኝም፣ እኔ ቁጭ ብሎ ማውራት ደስ አይለውም። በቃ ሌላ ችግር እኮ የለው፣ ይህ እኮ ቀለል ያለ ነገር ነው። እናንተ ቁጭ ብላችሁ አታወሩም ወይ? ለምን ማታወሩትና? ስጦታ አይሰጠኝም። ይሄ ነው ታው ማለት ነው። ብዙዎቹ ስለምናገኛቸው ቢሞት ለኔ ስጦታ ገዝቶ አያመጣም። ይሁላችሁ ደግ ስራውን እኮ ነው ሴቶች ክፉ ስራውን እኮ አይደለም። እንግዲህ አይገንዛ ገንዘቧን ይስጠኝ የምትል ለምን ብላ ነው? ይህ ደግነት አይደለም። እንደ ስለዚህ ገዝቶ ምን ማድረግ ነው መስጠት ብሎ ሲገቡ ስጦታ ማምጣት ማመስገን ትጋጎች ነው። ከዚያ በኋላ እናቶቻችን ችግር የለባቸው ለመርዳት ስለተፈጠሩ ማስታመሙን ማን ያስታመማል? ማብላቱን ማን ይፈተፍተዋል? እናቶቻችን በሆኑ ችግር የለባቸው። ችግሩ ይሄ ነው፣ ጊዜ መስጠቱ መንከባከብ። ምክንያቱም እግዚአብሔር ሔዋንን ከምን የፈጠራል? ከጎን አንዱ ትርጉሙ ምንድነው? ጎን የሚሸፈን ቦታ ናት አይደል? ጠብቀው የሚሸፍኑት በደንብ ጠብቀው በጉያ የሚይዙት ሌባ እንዳይወስደው የሚፈለግ ስውር ገንዘብ ነው። ስለዚህ ሚስት ለባሏ ስውር ገንዘቡ ናት ለማለት ነው። ስውር ገንዘቡ ናት እግዚአብሔር የሰጠው። ስለዚህ መንከባከብ። ሴቶችም ምንድነው? መታዘዝ ደረቅ ሴት የሚባል አለ ይህ በጣም ነው ወንዶችም ሚስቶቻችሁን ተረሳላቸው አታጫውቷቸው እናቶቻችን እኮ ክብራቸው ባይበሉም ባላቸው ቁጭ ብሎ ማይድ ማክበር ማቅረብ ነው ደስ ይላቸዋል እና እሱ በሜዳው በልቶ ሲመጣ ይከፋታል እየሰማችሁ ነው እንደዚህ ካረጋችሁ አብራችሁ በጤና ትኖራላችሁ ማለት ሴቶች መታዘዝ ወንዶች ሳ አቤት መንከባከብ ሌላስ ማመስገን። እንደገና ደግሞ ምንድነው? ስጦታ አድርጉ። ይሄን ካረጋችሁ ነገ ጀምራችሁ በሰላም ነው የምትኖሩ። ይሄን አድርጉ። ቁጭ ብላችሁ ሚስቶቻችሁን አውጉ። ዙረት አታብዙ። ከሚስት አቤታችሁ ቁጭ ብላችሁ ብሉ። በየሜዳው እየበላችሁ አትምጡ። ይሄን አረጋችሁ ደግሞ ሴቶችም ደግሞ